ለትምህርት ጥራት መጠበቅ ድርሻ ባላቸው ጉዳዮች ላይ አተኩሮ መስራት እንደሚገባ የሁለተኛው የትምህርት ጉባኤ ተሳታፊዎች በሰጡት አስተያየት ገለጹ። በጉባኤው በቀረቡ የተማሪዎች ውጤት ትንተናና አጠቃላይ አፈጻጸም ሪፖርት ላይ የትምህርት ዘርፉ አመራሮች በሰጡት አስተያየት የሙያ ማሻሻያ ስልጠና ለትምህርት ጥራት መጠበቅ መሰረታዊ መሆኑን አመላክተዋል። የማዕከላዊ ኢትዮጵያ ክልል ሁለተኛው የትምህርት ጉባኤ የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ቃል በወራቤ ከተማ ተካሂዷል። የመምህራንና የትምህርት ቤት አመራሮች አቅም ውስንነት በተማሪ ውጤት ላይ የሚያሳድረውን አሉታዊ ጫና ለመቅረፍ የሙያ ማሻሻያ ስልጠና እንዲያገኙ እየተደረገ መሆኑን ጠቁመው ከፍተኛ ልምድና ብቃት ያላቸው መምህራን ከሙያው የለቀቁ በመሆኑ የመምህራኑን ተነሳሽነት የሚያሳድጉ ተግባራት ሊኖሩ እንደሚገባ ገልጸዋል። ከመምህራን ብቃት ተነሳሽነት ያለው ያው ችግሩ የኛ ነው። እዚህ አካባቢ ላይ ያው ክልሉም እያገዘን ነው፣ እየሰራናለን። ስራ አለ። እኛም በራሳችን በተለይ በዚህ ክረምትም እንደ ዞን በርካታ ችሰል ስልጠናዎችን ሰጥተናል። በተለይ ከሙያ ማሻሻያ ስልጠናዎች ጀምሮ ከዞን ባለሙያዎችን ወርዶ በየማዕከል ማዕከል አጫጭር ስልጠናዎችን ለመስጠት እየሞከርን ነው። ይሄም በጣም ቤዚክ ችግር ነው። እዚህ አካባቢ ላይ ለመምህራን ኢኒሺዬሽን መታሰብ አለበት የሚል ሀሳብ አለን። እኛ እንደ ዞን አቅደን መስራት አለብን። እንደ ወረዳ መስራት አለባቸው። እንትን ሆኖ ይሁን ሀገራዊ ኢኒሼሽን መምሩን ብቃት ተነሳሽነት ሊጨምር የሚችል ሀሳብ ሊኖር ይገባል። በጣም ብቃት ያላቸው መምህራን ከሙያው እየወጡ ነው። ይሄም አንዱ እንደ ሀገር እንደ ክልላችንም ሊያሳስበን ይገባል። መምህራን ላይ በደንብ ቢታሰብ ጥሩ ነው። የመምህራን የመኖሪያ ቤት ችግር መቅረፍ አለመቻሉና ከተለያየ ቦታ ተመላልሰው ለማስተማር የሚያደርጉት ጥረት በተማሪ ውጤት ላይ ከፍተኛ ጫና እያሳደረ ለመሆኑ ተሰብሳቢዎቹ ካመላከቷቸው ጉዳዮች መካከል አንዱ ሆኖ ተነስቷል። የመምህራን ጉዳይ ድሮ መምህሩ እዛ በሚያስተምርበት ትምህርት ቤት ተተክሎ ይሰራል። አሁን የመመላለስ ሁኔታ በተወሰነ አይሪያ ላይ አለ። ይሄ ምቹ ሁኔታ የለም የምል ነው? እኔ በግለም ድጋፍ የሚሰጡ ባለሙያዎችም በአካል ገብተው ያሉ። ስለዚህ ይሄ የማደሪያ ቤት ከማመቻቻት አንፃር ያለው ነገር የማን ነው ቢባል ኅብረተሰቡን በማሳተፍ እዛ ላለው ለልጁ ትምህርት ማለት ማደሪያ ቤት መገንባት ይቻላል። አሁንም ቢሆን እኛ የምንወስደው ለሰ ነው የምል ነገር አለኝ። መምህራን የሚሰጡ የሙያ ማሻሻያ ስልጠናዎች ከተማሪ ውጤት አኳያ ሊመዘኑ እና ሊፈተሹ እንደሚገባ በተሰብሳቢዎች ከተነሱ ጉዳዮች መካከል ናቸው። ክቡር ሰበስራድር ቅድም እንዳነሱት አሁንም ያልተሻገር ነው። ተጨባጭ እንትን አለ። በክፍል ፈተናዎች እና በክልላዊ በብሔራዊ ፈተናዎች አሁን ያለውንትን በደንብ በተጨባጭ የሚያሳየው ነው። በደንብ ጉድት ያሳያል። የስድስተኛ የምንበለው የስምንተኛ የምንበለው የአስራ ሁለተኛ መምህራን በክፍል ሰጥተው መዝነው ለተማሪዎች ስኮር የሚያደርጉትና በነዚህ በተባሉ እርከኖች ደግሞ በማጠቃለያ የሚመጣ ውጤት በጣም ልዩነት ያሳያል። ይሄ በየራሳ የምንቀበል ሆኖ የአንበሳውን ድርሻ መቀበል የሚችሉት መምህራን ስለሆኑ የነ ታሳቢ እነዚህ ሰጡ ስልጠናዎች ምን ያክል አመጡ። ይሄ ሌርኒንግ ኮምፒቴንሱን ለመመዘን ምን ያክል ውጤት አመጡ የምለው ነገር መመዘን ብቻል የምለው ሀሳብ አለኝ። በመማር ማስተማር ስራ ላይ ስትራቴጂካዊ ለውጦች እንዲመዘገቡ በእንግሊዘኛ ቋንቋና በሂሳብ ትምህርት ኢኒሽቲቮችን ቀርጾ መስራት ከመደበኛ የትምህርት ስራ ጋር አቀናይቶ ማስኬድ ካልተቻለ ባለቤት እንዳያጣና የመደበኛ ትምህርትም ጉዳት እንዳይደርስበት አስተያየታቸውን ሰጥተዋል። ቋንቋ ላይ እንግሊዝኛ ላይ ሂሳብ ላይ ትኩረት አድርገን ሰርተን መስራት አለብን ብለን አቅጣጫ እየተቀመጠው ኢኒሼቲቮች እየተቀየሱ ነው። እሱን እየሰራን ያለን መደበኛ ያልሆነውን ትምህርት ዘርፍ ደግሞ ነገ እንደገና ለእሱ ሌላ ኢኒሼቲቭ ይዘን ከምንነሳ አሁኑኑ ጎን ለጎን አያይዘን አያይዘን መስራት የምንችልበት ሁኔታ ቢኖር እኔ እዛ አካባቢ ታችም ትኩረት ያጣል፣ ከላይም ደግሞ ትኩረት የሚያጣበት ሁኔታ ይታያል። እርግጥ በእኛም በባለሙያዎቹም በኩል የራሳችን መስራት ያለብንና መሟላት መስራት ያለብን ስራ አለ። ግን እዚህ መደበኛ ያልሆነ ትምህርት ዘርፍ ላይ አንደኛ ከተማሪዎች ስነ ምግባር ጋር ቀጥታ ግንኙነት ያለው ነገር ነው። አሁን ቅድም ሲነሳ ከሰራት ያፍል ተማሪዎች ውጤት ጋር ከስድስተኛም ከስምንተኛም። ምክንያቱም ተማሪዎች የሚመሩት በወላጆቻቸው ነው። የተማሪ ስነ ምግባር ለማስተካከል ወላጅ ወሳኝ ነው። መምህሩ ብቻ አይችለውም። ተማሪው ተማሪውን ስነ ምግባር ለማነጽ ወላጅ የሚያቆጣጠረው የት ገባ የት ወጣ የማይለው ምን ተምረ ነበር የት ዋልክ የሚለው ወላጅ ከሌለው ለዚህ ነገር ላይ የተለየ ጥናት የሚያስፈልገው ርዕስ አይደለም፣ ይሄ እና እኔ መደበኛ ያልሆነው ትምህርት ዘርፍ በበቂ ትኩረት እየተመራ አልመሰለኝም። እኔ እና እዛ አካባቢ እኔ ማብራሪያ ቢሰጥበት የሚል ነገር ለማንሳት ነው። አመሰግናለሁ። ከተሰብሳቢዎች ለተነሳው ሀሳብና አስተያየት ከመድረኩ ምላሽና ማብራሪያ እንዲያገኙ ተደርጓል።